ይጅታችን ለ30 አመት ሙሉ እጄም እግሬም አይሰራም ነበር። ጸበሏን ከተጠቀምኩ በኋላ አይኔ ሙሉ ለሙሉ ጤነኛ ሆነልኝ። ይኸው ዛሬ በመካከላችሁ ብላንችሁ ጥሎ በምስክርነት መጥቷል። ክብር ለድንግል ማርያም ታጌታችኋለን ሲሉ ለረጅም አመት አይኔን ያመኝ ነበረ። መድኃኒት ይሰጡኛል። እንደዚሁ ደግሞ በመጨረሻ ክንቤት ሲሄድ ጭንቅላትሽ ድርቀት አለው፣ በዚያ ምክንያት ነው ወደ አይንሽ የመጣ ባሉኝ፣ አሁንም ህመሜ በረታብኝ። እንደዛ እያዘንኩ የተጨናነቁ ሳለሁ ሰው ጸበሏን አመጣልኝ። ጸበሏን ከተጠቀምኩ በኋላ አይኔ ሙሉ ለሙሉ ጤነኛ ሆነልኝ። ከፍ አረጋቸው አመስግኑ፣ ይብላልኝ አመስግኑላት። እነኚህ ወንድሞቻችን ወንድማማቾች ናቸው። ይህ የምትመለከቱት ወንድማችን እግሩ ታሞ ለሶስት ወር ያህል አግኝቶት ነበረ። ሶስት ወር ያህል ከሞላ በኋላ ከፍተኛ ላይ እመሙ ደርሷን፣ እግሩ መቆረጥ አለበት ተባለ። እዛ ወንድም የተኝተው እናታችን የድንግል ማርያምን ታሪክ በስልክ እያየሁት ነበር። ወዲያውኑ የወንድሜ ስሜት ተሰምቶኝ የስጉራ ማርያም ፔጅ መጣ። ያን እያየው ድንግል ማርያም ወንድም ሆነ ከመቆረጥ አውጭል ለምስክርነት አንጊል ለምዬ ደረሽ ባት ለኔም ወንድም ድረሽና ለምስክርነት አንጊል ብዬ እምነቱን ይዞ የመጣ ሰው ነበረ። እዛ ቦታ ላይ የአንድ እምነት ሰጠኝ። በቀጠሉ የሚሄድ እግሩ ተስተካክሏል። ሙሉ ለሙሉ መቆረጥ አይችልም። በክራንች ነበር የሚሄደው። ይኸው ዛሬ በመካከላችሁ ክራንቹን ጥሎ በምስክርነት በፊት ክብር ለድንግል ፈጅታችሁ አመስግኖ እኔናታችን ትዳሬ ከያሱ በኋላ ትዳሬ ሰላም አልነበረ ነው። ነጋተባ ጭቅጭቅ ነው። ነጋተባ ጭቅጭቅ ንትርክ ነው። በዚህ ምክንያት እኔ ከፍተኛ ጨጓራ ያዘኝ። ይሁም ሁላሊቴ ታምነ የመጀመሪያ ልጄን በዚሁ በተመሳሳይ በዚህ በትዳራችን ምክንያት የጨጓራ በሽተኛ ሆነችብኝ። በስቃይ ውስጥ ለአስራ አራት ዓመት ሙሉ ትክክልና ሁላችንም ሁሉ ቤተሰብ ስንመላለስ ቆየን። ልጆችም እኔም አስራ ሰባት ዓመት ሆ ተሰቃየን። ገንዘባችንን ጨረስን፣ መድኒቱን ሁሉን ቀመን፣ ፈውስ ማግኘት አልቻለም። በመጨረሻ አዲስ አበባ ምትኖረት አለችኝ፣ ቴ ስውራ ምትባል ከብዙ አይነት ደው የምትፈውሳለች። ጸበሏ ተሻለችኝ። ጸብሏ አልተቀበልም ቤቴ ውስጥ ተቀምጬ ከአስራ ሰባት ዓመት ስቃይ ዳንኩኝ። ልጄም ዳንችንን፣ ክፍ ባረጋቸው አመስግኖ አመስግኖ ግበለን እንግል ማርያም ይሁን። ይህ ወንድማችን ባለቤት የታማ ከአገር አገር ይዤ ከገዳማት ገዳማት ስንከራተት ነው የሚኖርኩት። እንዲሁም ሕፃን ልጅ ይዛለች እንኳ ልሕፃኑን ልትቆጣጠር ራሷንም መቆጣጠር አትችልም። ታስራ ነው ብዙ አመታት ያሳለፈችው። ነገር ግን በምክንያት ወደዚህ ቦታ ላይ አሁን በቅርብ ይዘናት መጣን። ታስራ ነው ይዘናት የመጣኑ። ሕፃኗን ቤት አርግተን እሷን አስረን ወደዚህ ቦታ ላይ ይዘናት መጣ። እናታችን ስውሯ ማርያም ክብር ምስጋን አይግባት እዚህ ቦታ በላይ ብዙ አመታት አታሳ የበበችሁ የበበቹ ባለቤቴን ሙሉ ለሙሉ ጸበዱን ስትጠበል ተፈታ። ዛሬ ጤን ላይ ትገኛለን። ክብል ለድንግል ማርያም እፋርግታችሁ አመስግኑልኝ ይላችኋል። አመስግኑለት። አንገቴ ላይ እጢ ነገር ወጥቶ ሕክምና ሲሄድ ካንሰር አለብሽ፣ ይህንን ካንሰር ደግሞ ሕክምና ማድረግ አለብሽ አሉኝ። እኔ እነሱን ሳይሆን ድንግል ማርያምን ሰንቺ ዝናን ስለማውቅ ቀጥታ ስውሯ ማርያም መጥቼ ጸበሏን እምነቷን ተጠቀምኩኝ። እጄ ቼክ ስደረግ በአራት ጦር ውስጥ ከካንሰር ነጻ አደረገችኝ። ብለዋለ ከፍ አደረጋቸው። አመስግኑ፣ ክብር ለድንግል ማርያም ይሁን።

ምንም አላልኩ። ወደዚህ ቦታ ላይ መጣሁ። እናቴ ድንግል ማርያም እባክሽ የሰማሁትም ውሸት አድግተሽ ቀይድና ፈውችኝ አልኳት። ክብር ምስጋና ይግባት። እዚህ ቦታ ላይ ከመጣሁ ጀምሮ እመር የሚባል አይሰማኝም። ጨርሳት ትማር በሉኝና ከፍ አርግታችሁ አመስግኑ እላችኋለሁ። አመስግኑበት። ተንቀሳቀሽ እስቲ አመስግኑ። ከፍ ባረጋችሁ አመስግኑ። ኧረ ያነሳል ያነሳል። ከፍ ባረጋችሁ አመስግኑ። ይችህታችን ለሰላሳ ዓመት ሙሉ እጄም እግሬም አይሰራም ነበር። እንደ ልቤ መንቀሳቀስ እግሬን ከፍ ማረግ እጄን ቀና ማረግ አልችልም። እስቲ ያሳያቸው። በፍጹም አብጦ ሰውነቴ መንቀሳቀስ አይችልም ነበር። ዝናዋን ሰማሁኝ ስውሯ ማርያም ብዬ አልኪሼ ነገርኳ። እኔም እንደ ሰው ቆሜ እንድራመድ፣ እኔም እንደ ሰው እጄን ከፍ ዝቅል አድርግ ብዬ ለመንኳ። ጸበሏን ተጠቀምኩኝ። ይኸው በፊታቸው እየተላመድኩ ነው። አረ ለድንግል ማርያም ክብር ይሁን፣ ከፍ አድርጋችሁ አመስግኑ ይበላለች። አመስግኑ። እንዲሁም ልጆቼ በኔው ምክንያት ከኔ ጋር ተቆራምተው ትዳርም አልያዙም ነበረ። ሐምሌ ላይ አልቅሽ የነገርኳት መስከረም ላይ ይኸው ልጆቼ በሰርግ ተሞሸሩልኝ። ከፍ አድርጋችሁ አመስግኑ ይበላለች። እንደ ልቤ መንቀሳቀስ እግሬን ከፍ ማድረግ እጄን ቀና ማድረግ አልችልም። እስቲ ያሳያቸው በፍጹ አብጦ ሰውነቴ መንቀሳቀስ አይችልም ነበር። ዝናዋን ሰማሁኝ ስውሯ ማርያም ብዬ አልቅሼ ነገርኳ። እኔም እንደ ሰው ቆሜ መራመድ፣ እኔም እንደ ሰው እጄን ከፍ ዝቅ አድርግ ብዬ ለመንኳ። ጸበሏን ተጠቀምኩኝ። ይሁ በፊታችሁ እየተላመድኩ ነው። ኧረ ለድንግል ማርያም ክብር ይሁን ከፍ አርጋችሁ አመስግኑ ይብላለች፣ አመስግኑ እንዲሁም ልጆቼ በእኔው ምክንያት ከእኔ ጋር ተቆራምተው ትዳርም አልያዙም ነበር። ሐምሌ ላይ አልቅሽ የነገርኳት መስከረም ላይ ይኸው ልጆቼ በሰልግ ተመሸሩ ሊክፍ አረጋቸው። ስውሯ ማርያም ያደረገችልኝን ድንቅ እንደመሰከር ነው ፊታቸው የቆምኩት። የአዲስ አበባ ዩኒቨርሲቲ ተማሪ ነበርኩኝ። እዚህም ለመግባት ያበቃችኝ እመብርሃን የእግዚአብሔር ድንቅ ስራ ነበር፣ የቅዱሳኖች ምልጃ ግን ከገባው በኋላ በተለያየ ምክንያት የመጀመሪያው ፈተና ሴሚስተር ፈተና ስድስት ፈተና መለጠኝ፣ ከሰባት ትምህርት ግን የቀረቡበትን ምክንያት በወረቀት የሚቀርብ አይደለም። ግን እመብርሃን ቢናገሩት ግን መልስ ይገኛል። እና እመብርሃን ተገዋለች። ግን ሜካፕም ለመፈተንም ብጠይቃቸው፣ ዊዝሮም ለመፈተን ለእንዲወስድ ብጠይቃቸው አይሆንም አይቻልም አሉኝ። ትምህርቱን በማመልጤ ምክንያት ደግሞ ቤተሰብ ሁሉም ጫና ማድረስ ጀመሩ። ኢቨን ራሴን እስከ ማጥፋት ደረጃ እስክደርስ ድረስ አደረሱኝ። ግን እመብርሃን ጊዜ አላት እና ስላድነዋን አስከሬን ላይ ሲያደርጉት አስከሬን እንደተነሳ ሰምቼ ነበር። ከዛ እኔም ወደ ደጃም መምጣት ፈልጌ ነበር እና ደጅሽ እንድመጣ አድርግኝ አልኳት። አበቃችን ደጃም ደጃም መጥቼ ደግሞ እንቆቅልሼን ፍችልኝ አልኳት። እንቆቅልሼንም ፈታችልኝ። ግን እገባለሁ ስል አይሆንም አይቻልም አሉኝ። ግን እመብርሃን የራሷ ጊዜ ስለነበራት ነው፣ ስውራ ማርያም። እኔም ስላድነዋን ከዚህ ይዤ እሄድኩኝና ዋን ዋናውን ለማናገር ሲሄድ ስላድኗ አድኗን ጅ ግርማ ሞገስ ሰጥታኝ ፈቅደውልኝ እንዲመዘግ እንድመዘገብ አደረገችኝ። አይቻልም ባሉት ሁሉ ፊት ራሱ እሺ ይቻላል ብለው የባሰ እንዲራሩልኝ አደረገችኝ፣ እና ትምህርቴንም እንደ አዲስ እንደምፈልገው አርጋ እንድቀጥል አደረገችኝ። ሌላውን የምንቆቅልሽን ሁሉ ፈታችልኝ። ራሴን እስከ ጠፋ የደረስኩበትም ሁሉ አስተካከለችልኝ። መብርሃን እኔ እንደሰማችኝ፣ መብርሃን እናንተን ትስማችሁ። ቆቅልሽ እንደፈታች እናንተንም ትፍታላችሁ።